አዲሱ ሳይታችሁ አሳየን እያላችሁ የነበራችሁ ይሄኛው ኦልሬዲ ወደ 50% የደረሰ ነው። ሱቆች እንደምትመለከቱት ፓርቲሽን እየሰራን ያለ ነው። ሴራሚክ ጨርሰን ጂፕሰም ጨርሰን ፓርቲሽን ላይ ናቸው እነዚህ፣ እንዲሁም ለሽያጭ የወጡ ናቸው። ግራውንድ ምን ጨርስም እንኳን ፈርስት ፍሎር እስከ ሁለተኛ ፍሎር ላይ አሉን ሱቆች። ይሄኛው እንዳልኳችሁ የሱቆችን ጨርሰን የቤቶችን ፕሮግረስ ላይ ያለ ነው። ቤቶችን ከፈለጋችሁ ከ97 ካሬ እስከ 194 ካሬ ናቸው ያሉት። ከዚህ በፊት ብዙ ከስተመሮቻችን የባንክ አማራጭ የባንክ አማራጭ ስትሉ ስለነበረ አሁን ደግሞ የባንክ አማራጭ አውጥተን እስከ 10 ዓመት ድረስ መክፈል የምትችሉት ከወለድ ነፃ የሆነ ይህ አማራጭ ሜይ ቢ አንድ ጊዜ ነው የሚገኘው። ቻንሱን ብትጠቀሙበት። እናንተ ደግሞ ግማሹን በሁለት ዓመት ውስጥ ከፍላችሁ የተቀረውን ደግሞ በ10 አመት መክፈል የምትችሉት ነው። ዋጋችንም ያው ተመጣጣኝ ነው፣ ከ48000 በካሬ ጀምሮ ነው። ይሄ ማለት ደግሞ ከ5 ሚሊዮን ጀምሮ ነው ዋጋችን የቤቶቹም የሆነው። ሱቆች እንደምትመለከቱት የራሳቸው ሊፍት ይኖራቸዋል። ደረጃው ይሄኛው ነው፣ በጣም ሰፊ ነው። በሊፍት በኩልም ማግኘት የምትችሉበት አማራጭም ስላለ ይሄኛውን አማራጭ በጣም ተጠቀሙበት። ብዙ ጊዜ ያው ለክራይ እንደዚህ ለክራይ ነው የሚሆኑት፣ እንጂ ለሽያጭ አይገኙም። አብዛኛው ጊዜ ገና ፕሮግረስ ላይ ያለ ነው የሚገኙት። ይሄኛው ግን ፓርቲሽን ጨርሰን ስራ መጀመር የምትችሉበት ነው። ስራ እስክትጀምሩ ድረስ ደግሞ ጊዜ ስለምንሰጣችሁ ሁሉም እቃችሁ ካስገባችሁ በኋላ ስራ ከጀመራችሁ በኋላ ነው ሙሉ ክፍያ መጨረስ የምጠበቀው ከእናንተ አሁን 30 ፐርሰንት ስለሆነ ማለት ነው። ይህም ደግሞ ያው ገበያቸው ከደራ በኋላ ነው ክፍያቸሁ መጀመር የምትችሉት ማለት ነው። ይህ አማራጭ ደግሞ ብትጠቀሙበት ብለን ነው ዛሬ ይዘንላችሁ የመጣ ነው። እስቲ እናንተ ደግሞ ያው ጥያቄም ካላችሁ እያንዳንዱ ዲቴል መረጃ የምትፈልጉ ከሆነ በታች ባለው ቁጥር እየደወላችሁ የደወላችሁ አማራጮችን ምን እንደሚመስል ሳይቶቻችንም የተለያዩ ስለሆነ የሳይት አማራጮችም ዲቴል በደንብ ማወቅ ካለባችሁ ደውላችሁ እኛን ማውራት ትችላላችሁ። መልካም ጊዜ ይሁንላችሁ።